አንድ ትልቅ ፕሮጀክት ሰነድሏል። ሁለት ከተሞችን ያገናኘ በ128 ሄክታር ላይ ያረፈ የጥያ ፕሮጀክት በሚል ተሰይቦ ከ3.5 እስከ እስከ አምስት ቢሊዮን ብር ሊያወጣ በሚችል ወጪ ዲዛይን ተደርጎ መሬት ላይ ያረፈ ያለ የቱሪስት መዳረሻ ቦታ ነው እና ይህን መካነቅርስ ለዓለም ለማስተዋወቅ ብቻም ሳይሆን የዓለም ሕዝብ እዚህ ቆይቶ እንዲጎበኝ ለማድረግ ትልልቅ ሎጆች፣ ገስት ሀውሶች እንግዳ መቀበያ ቱሪስቶች መጥተው ማረፊያቸው ብቻ ሳይሆን እንዲቆዩ የተለያዩ ፓኬጆችን ያካተተ የመቆያ ቦታ አዘጋጅተናል እና እያዘጋጅንም እየገነባንም ነው ያለ ነው። ስለዚህ ይሄ ፕሮጀክትን ማስተዋወቅ ብቻ ሳይሆን ቦታውንም ቅርሱንም እንደዚሁ የሀገር ውስጥም የውጭ ጎብኚዎች ፍሰት እንዲጨምር በሚዲያም እንደዚሁ በተለያዩ መንገዶች የማስተዋወቅ ስራ እየተሰራ ነው። የእኛ ደግሞ የባህል ቱሪዝም ትልቁ ስራው ይሄንን ቅርስ በየጊዜው የሀገርና የውጭ ሀገር ጎብኚዎች ጨምረው እንዲጎበኙትና የአካባቢው ማህበረሰብ ከዚህ ቅርስ ተጠቃሚ እንዲሆን የማዕከላዊ ኢትዮጵያ ማህበረሰብ ከዚህ ቅርስ ተጠቃሚ እንዲሆን ትልቅ ስራ እየተሰራ ነው። አሁን በመንግስት ደረጃ የቱሪስት ፍሰቱ ከ35 እስከ 40 ሺህ የሀገር ውስጥ የቱሪስት ፍሰት በአንድ አመት ውስጥ ያየዋል። ከ2000 እስከ 3500 በአቬሬጅ በአንድ አመት ውስጥ የውጭ ሀገር ጎብኚዎች ይሄን አካባቢ ይጎበኛሉ።